ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ተጠፋፋን። እንኳን እንኳን ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም አደረሳችሁ፣ ሁላችሁንም ማለት ፈልጋለሁ። ጓደኞቼ እንግዲህ ከቤተ ክርስቲያን ደርሼ ነው አሁን የመጣሁትኝ። በጣም ድክም ብሎኛል። እንደምታዩት እዚህ ጋር ቁጭ ብያለው። አመጥቼ አጣሹ ያጥመን ምንሻቦ እና ውድ ጓደኞቼ ሁላችሁንም እንግዲህ በሰላም ለሀገራችሁ እናንተ የሚያብቃችሁ የሁላችሁ። እንደምታዩት እንደዚህ ይህን መስያለሁ። አሁን ጋር ደም ብዬ ነው ያለሁት። ማለት እኔ ጓደኞች፣ እስኪ ማታ እንገናኛለን። ወይኔ ተጠፋፋን፣ በእግዚአብሔር ተጠፋፋን። በጣም አፍ ደክሞኛል። ክብረ በዓል ቆይቼ ነው የመጣሁት ምናምን። በዚህ ሀገር ላይ በጣም ነው የሚከበረው። በጣም ደስ ይላል። ደስ እንደሚል እነግራችሁ አልችልም። እና አሁን ስለዚህ ቡና ምናምን ምናምን ምናምን ዳቦ መቁረስ ሻመል እናበራ ምናምን ዝግጅታችንን እንጨራርሰናል። የእኔ ውድ ጓደኞች እንግዲህ ሁላችሁም ለሀገራችሁ እንዲያበቃችሁ ምኞቴ ነው። ለሁላችሁም ሰላማችሁ ይብዛ፣ ሰላምታ ይድረስ ማለት ፈልጋለሁ። እንገናኛለን። ያው የጠፋሁት ምክንያት በአንዳንድ የግል ጉዳዮች ምክንያት ነው። ያው አንዳንድ ጊዜ ማውራትም እየፈለግን ነገር ግን እንዳናወራ ያን ነገር እንዳናወራ የሚይዘን ወይ ደግሞ የሚቆጥበን ነገር ይኖራል ወይ ደግሞ ለምናወራው ነገር ዋጋ ያስከፍለናል ብለን ራሳችን በምናስብ ሰዓት ማውራት እያለብን ነገር ግን ባለማውራት በዝምታ በ እንዴት ነው ራሳችንን በማዳመጥ ራሳችንን በቃ ጸጥ ብለን ራሳችን ያንን ጊዜ እያሳለፍን ያለ ነው። ምክንያቱም ማውራት አሁን ላይ ማውራትን ብዙ ዋጋ እያስከፈለ ስለሆነ አስፈላጊ አይደለም። ግን ብቻ እግዚአብሔር አምላክ ለሀገራችን ሰላሙን ለሕዝቦቻችን ሰላሙን ይስጥልን ነው ማለት የምፈልገው። ሀገር ሰላም ስትሆን ነው ሰውም ሰላም ሆኖ ስቆ እንደው ቢራበውም ቢጠማውም ራሱ ስቆ የሚያሳልፈው የሚኖረው ሰላም ሲሆን ነው። ሀገራችን እና እግዚአብሔር አምላክ ለሀገራችን ፍቅሩን አንድነቱን ሁሉን ነገር ይስጥልን። እውነቱን ለመናገር ነው። ሁላችሁም ደግሞ ከዚህ ሁሉ ጭንቀት ወጥታችሁ ከዚህ ከምትሰሙት ነገር ሁሉ ርቃችሁ የተሻለ ቀን መጥቶ የተሻለ ጊዜ መጥቶ ለሀገራችሁ ለመምጣት ያብቃችሁ። አብዛኛዎቻችሁ እኛ መምጣት ምን አሁን ላይ እናንተን መውጣት ትፈልጋላችሁ እንኳን እኛ ልንመጣ እያላችሁ ብዙዎቻችሁ እየተናገራችሁ ያላችሁ ልጆች አላችሁ እና እንደዛ ሳትሉ በፈለጋችሁበት ንስት ብላችሁ የምትመጡበት መልካም ሀገር ሆና እንድታገኟት ምኞት ነው ለሁላችንም። ሁላችሁም እንግዲህ በያላችሁበት እግዚአብሔር ይጠብቃችሁ ማለት ይፈልጋለሁ። ጓደኞቼ በሌላ ቪዲዮ እንገናኛለን። የኔ ውዶች ቻው።